ሰላም ጤና ይስጥልን ውድና የተከበራችሁ የገኒ ኢትዮ የዩቱ ቻናል ቤተሰቦች እንደምን አላችሁ? ሰላማችሁ በያላችሁበት የምትጠግ ብዝት ሙልትሪ ፈልኝ። ዘመኑ እየፈጠነ ነው። እናንተስ እየፈጠናችሁ ነው ከዘመኑ ጋር? እንግዲያው በአሁኑ በአሁን ሰዓት ስለ ዲጂታል ማርኬቲንግ የማያውቅ አለ ብዬ አላስብም። እሱ ምንድን ነው? ኮይን ኮይን ደግሞ በተዘዋዋሪ መንገድ ዶላር ነው። ይህንን ዶላር እንዴት ነው የምናገኘው ይህንን ዶላርስ እንዴት ነው የምንሸጠው የምንገዛው? ይህንን ደግሞ ያገኘነውን ዶላር በየት በኩል እንሸጠዋለን ወይም እንገዛዋለን የሚለውን ማህቅ ያለ አይመስለኝም። እስኪ በምን በምናገኘዋለን ካለን ኮይንን በፖፕ ላይቭ እንዲሁም ደግሞ በተለያዩ ዌብሳይቶች አሉ። ለምሳሌ እኔ እዚህ ጋር ዋትሳፕ ላይ ልግባና እዚህ ጋር እንግዲህ ይሄንን ኤአይ የሚለውን የኤአይን በዋትሳፕ አለ። ማንኛችንም ዌብሳይት ላይ የዋትሳፕ ተጠቃሚዎች የሆናችሁ በአሁኑ ሰዓት ይህ ኤአይ መጥቶልናል በእጃችን። እንዴት ነው የፈለግነውን ጥያቄ ጠይቀን ምን ማስራት እንችላለን? በዌብሳይት ወይም ላይቭ ስትሪም የሚከፍሉ ላይቭ ስትሪሞች ብለን አሁን ለምሳሌ እኔ ንገረኝ ብዬ እዚ ጋ ቴልሚ ነው ትሩ ሞኒሜከር አፕላይክ ፖፕ ላይቭ ን ናይክ ላይቭ እያለው፣ እንግዲህ ናይክላይቭ በተዘዋዋሪ ስሙ ስቲለር ነው የሚባለው። ይሄንን ስቲለር እንግዲህ እዚ ጋ የውዘርዝሮ አምጥቶልኛል። ለምሳሌ ባለሽበት ዌር አር ዘ ሰም ላይትስ መን ይላል። ሞኒ ሜክ አፕስ ሲሚለር ቱ ፖፕ ላይ ን ናላይ ልና እንደነዚህ አይነት ለምሳሌ ቤጎ ላይቭ አለ፣ ላይቭ ሚ አለ ታንጎ ላይቭ አለ፣ ቪቦ ላይቭ አለ፣ አፕሎቭ ሚል እና ኔክ ላይቭ። ልክ እነዚህ እንደ ቲክቶክ፣ ኢንስታግራም፣ ዩቲዩብ የመሳሰሉ ዌብሳይቶች የእውነት የእውነት ገንዘብ የምንሰራባቸው አፕሊኬሽኖችን ያመጣልናል። ኔክ ላይቭን አሁን እኔ ከፍቻለሁ፣ ፖፕ ላይቭም አለኝ። እነሱን ከኔ ጋር መስራት መቀላቀል የምትፈልጉ እዚህ ከታች ቴሌግራም ሌሎች ሊንክን አስቀምጥላቸዋለሁ በነዚህ አማካኝነት የምናገኘውን ኮይን እንዴት ነው ወደ ባንክም ይሁን ወደ ባይናንስ ቴሌግራም ዋሌት እንዲሁም ደግሞ በተለያየ ቪዛ ካርድና ማስተር ካርድ ላይ አስተላልፈን ልንገበያየበት የምንችለው የሚለውን ደግሞ አብረን እናሳያቸዋለሁ። ማለት በቴሌግራም ዋሌት፣ በባይናንስ እንዲሁም በማስተር ካርድ፣ ቪዛ ካርድ ማስተላለፍና በነሱ በእነሱ ግብይት መፈጸም እንዲሁም ሽያጭ እንዲሁም ግዢ ማድረግ መፈጸም እንችላለን፣ የምናገኛቸውን ኮይኖች ማለት ነው። እና ኤአይ እዚህ ጋር ብዙ ጥያቄ መጠየቅ እንችላለን ማለት ነው። ኤአይ ላይ ገብተን ለምሳሌ ኮይን ያገኘነውን ኮይን ይኸው እንደምታዩት ለምሳሌ ባይናንስ ባይቤት ለማስተርካርድ ባይናንስ ቢት ነዋለ ለቪዛ ካርድ እዚ ጋ እንደምታዩቸው ዚጋ እዚ ጋ ቢት ነዋለኝ እዚ ጋ ባይ ቢት አለኝ። እንዲሁም ደግሞ የተለያዩ ዌብሳይቶች ላይ እነ አሊኤክስፕረስ ይሆን ይችላል አማዞን ሊሆን ይችላል ግብይት የምንፈጽማቸው የምንፈጽምባቸውን ካርዶች ለማግኘት ማለት ነው እነዚህን ያገኘነውን ኮይን ማለት ነው ይሄ ባይናንስ ላይ ማስተላለፍ እንችላለን። ከፖፖላይቭ ወደ ባይናንስ ማስተላለፍ፣ ከፖፖላይቭ ወደ ቴሌግራም ዋሌት ማስተላለፍ እንዲሁም ደግሞ ወደ ተለያዩ ዌብሳይቶች አስተላልፈን ገንዘቡን ልንጠቀምበት እንችላለን ማለት ነው። ይህንን ታዲያ እንዴት ነው ልንሰራ የምንችለው የሚለውን ፖፖላይቭም ይሄው እንግዲህ ፖፖላይቭ ውዝድሮም በቀላሉ ማድረግ የምትችሉ ለምሳሌ ቦና ለኝ እንግዲህ ይሄንን ፖይንቴን ዊዝድሮ አድርጌ በባይናንስ ይኸው ዊዝድሮ እዚ ጋ ለምሳሌ ይኸው ዊዝድሮ ነው ይሄንን ዊዝድሮ ነው ማድረግ ብፈልግ እዚ ጋ በተለያየ ዌብሳይት መላክ እችላለሁ። ይኸው እንደምታዩት እንግዲህ የባይናንስ ይኸው እንደምታዩት ባይናንስ አለ ዩ ኤስ ዲ ቲ ወደ ቴሌግራም ማስተላለፊያ በተለያየ መልኩ ማስተላለፍ እንችላለን። ይህንን ያገኘነውን የሰራነውን ገንዘብ ማለት ነው። ይሄው እንደምታዩትም ደግሞ እዚህ ጋር ኒኪ ላይቭ የሚላል ኒኪ ላይቭም የምንሰራቸውን ነገሮች ናይኪ ሁ ናይኪ ላይቭም ይው የምንሰራቸውን ነገሮች ታስኮችን ሰብስበን ይሁ እንግዲህ ይህንን ኤክስቸንጅ ውዝድረው አድርገን መስራት እንችላለን። ኮይኖችን በነዚህ በነዚህ አፕሊኬሽን አማካኝነት ማግኘት እንችላለን መስራት እንችላለን ማለት ነው። ስለዚህ ከኔ ጋር መስራት የምትፈልጉ ፖፕላይቭም ይሁን ምንድን ነው እዚ ጋር ኔኪ ላይቭ የሚለውን ናይኪ ላይቭ የሚለውን መስራት የምትፈልጉ እህት ወንድሞቼ ከስር በኮሜንት ላይ ወይም ደግሞ ዲስክሪፕሽን ላይ በማስቀምጠው የቴሌግራም ቻናል ተቀላቅላችሁ መጠየቅ ትችላላችሁ ማለት ነው። አይዲ እንሰጣችኋለሁ፣ ስለ አስረዳችኋለሁ። ፖፖ ላይቭ የሚሆን ምንድን ነው፣ ናይኪ ላይቭ ማለት ነው። ቀጥታ ከነዚህ አፕሊኬሽኖችም ወደ ባንክም በቴሌብር ሊሆን ይችላል፣ እንዲሁም በንግድ ባንክ በተለያዩ ባንኮች ማውረድ ወይም ግዢ ምን ሽያጭ መፈጸም ትችላላችሁ ማለት ነው። ይህንን ቀጥታ ማለት ነው ከሰው ንክኪ ነጻ ላይ ያደርገ ምችሉ ካላችሁ ወይም ደግሞ እዛው ላይ ባላችሁበት ሆናችሁ ከሰዎች ጋር ኤክስቼንጅ አድርጋችሁ ወይም ደግሞ ከሰዎች ጋር ሌቭላችሁን ለማሳደግ ሽያጭ ወይም ግዢ የሚፈልጉ ሰዎች ካሉ ለእነሱም ሸጣችሁ ህይወታችሁ መቀየር ትችላላችሁ ማለት ነው። በአሁን ሰዓት በአንድ ነገር ቁጭ ያለ ሰው የለም ማለት ነው። በተለያየ መንገድ እየተንቀሳቀሰ ነው። ጊዜው የሩጫ ስለሆነ አብረን እንሩጥ ከጊዜው ጋር ማለት ነው። እና የሰዎችን ቪዲዮ እንዲሁ ስክሮል ስናደርግ ላይ ኮሜንት ስንጽፍ የምንውልበት ጊዜ የለንም ማለት ነው። ስለዚህ ወደ ስራና ስራ የሚያነቃቁን ነገሮች፣ ለስራ የሚጋብዙን ነገሮች ብናውለው መልካም ነው። በተለይ አሁን ላይ እየሆነ ያለው ይህንን የምንሰራቸው ነገሮች ከስድስት ሳ ስድስት ጋር መገናኘት ነገር አለ። እውነት ለመናገር ሀገራችን ላይ ማጅራት የሚመቱ በተበራከተበት የሰውን ነገር ቀምቶ ማደር በንትን ባለበት ሰው ሰውን ሊበላ አምብሎ በቋመጠበት በዚህ ወቅት ሰርቶ መብላት ሀጢያት የሆነበት ጊዜ ስላለ እኔ የምር ግን ትንሽ ይሄ ነገር እንዶ ባካችሁ እንዶ ሰባኪዎቻችን ማለት ነው። እንደዚህ ስድስት እሳት ስድስት ነው እያላችሁ ለምትሉ ሰርቶ የሚበላ ኃጢአት አይደለም ማለት ነው የሰው መጅራት ክፉ ክፉ የሰው መጅራት መጥቶ የሚያድር ለሰዎች ሰው ገንዘብን ለማግኘት ብሎ ከሰው ጋር የሰውን ነገር ለማግኘት ደፋ ቀና የሚሉ ስንት ሰዎች እንዳሉ በአሁኑ ሰዓት ሀገራችን ላይ ማጅራዎች መቺ የተበራከተበት፣ እገታ የተበራከተበት፣ ግን አሁን በተቃራኒው ደግሞ ስድስት ነው ተብሎ እነዚህ አፕሊኬሽን ላይ የሚገባበትን ነገር የሚሰራበትን ነገር ተቃውሞ አስነስቶ ኃጢአት የሚያደርጉት ነገር እንግዲህ የምድር ጻድቆቻችን ምንድን ነው? የምድር መላእክቶቻችን ልበላቸው? እነሱ እነሱን በባካችሁ ሰርቶ መብላት ኃጢአት አይደለም። ማንም የማንንም እጅ ሳይጠብቅ ሰርቶ መለወጥ ምንም ኃጢአት ነው ብያለሁ። አስበው ሰው በአግባቡ እግዚአብሔር ማለት ሰው ፕሮግራም አድርጎ ስልክ፣ ማንኛውም ስልክ ሶሻል ሚዲያ የሚጠቀም ሰው እውነት ነው ጊዜ ይፈጃል። ነገር ግን ደግሞ ሰው ከአምላኩ የሚገናኝበትን ጸሎት የሚያደርግበትን ጊዜ ፕሮግራም አድርጎ ከተንቀሳቀሰ ይሄ ኃጢያት ነው ብዬ እኔ ያላስብም። ስለዚህ ክፉ የሰውን ነገር መመኘት፣ በሰው ላይ ክፉ ማሰብ እንዲሁም ደግሞ እና እነዚህን ነገሮች ብናስተካክል ጥሩ ነው ማለት ነው። ሰላማችሁ ይብዛልኝ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ።